ውሸት ሲደጋገም እውነት ይሆናል። በጣም በተደጋጋሚ ከመስማታችን የተነሳና ከመነገራቸው የተነሳ ውሸት የሆኑ እውነቶች አሉ። እናንተ የማትገምቷቸው ናቸው። እስከ መጨረሻው ድረስ ቪዲዮውን ተከታተሉ። ኮፒ ሊንክ፣ ሼር ቪዲዮ፣ ከተመቻችሁ ላይክ ማድረጉን እንዳትረሱ። እንደዚህ አይነት አስተማሪ ነገሮች እንዲደርሳችሁ ደግሞ ፔጅን ፎሎ አድርጉት። የመጀመሪያው ሁሉም ነገር እኩል ነው ሁሉም ነገር እኩል ነው የሚባለው ነገር ውሸት ነው። በተደጋጋሚ ስለሰማን ነው እውነት የመሰለን። የስራ ትልቅና ትንሽ የለም። የስራ ትልቅና ትንሽ አለ። ምን መሰላችሁ? አሁን ይሄ ሁሉ የደሞዝ ልዩነት ያየንበት፣ ይሄ ሁሉ የኑሮ ጣራ ልዩነት ያየንበት፣ ይሄ ሁሉ የአለቃና የሰራተኛ የታዛዥና የአዛዥ ልዩነት የመጣበት ሁሉም ስራ እኩል ስለሆነ አይደለም፣ ከአንዱ ስራ ሌላኛው ስለሚበልጥ ነው። ስለዚህ በጊዜ ውስጥ የምታገኙትን ግንዛቤ ቆም ብላችሁ አስቡ። ገንዘብ የሚሆናችሁ በጊዜ ውስጥ ያገኛችሁት ግንዛቤ ነው፣ ገንዘብ ሆኖ የሚከፈላችሁ። ስለዚህ በትምህርት ላይ ያላችሁ ጊዜያችሁን፣ በግቢ ውስጥም ሊሆን ይችላል፣ በኤሌመንተሪ ትምህርት ቤት ሊሆን ይችላል፣ በሃይስኩል ሊሆን ይችላል። ትምህርት ቤት መሄዳችሁ ካልቀረ መቀመጣችሁ ካልቀረ እና መማራችሁ ካልቀረ ውጤታማ ተማሪዎች መሆን መቻል አለባችሁ። ምክንያቱም ስትወጡ የሰበሰባችሁትን ግንዛቤ ያወቃችሁትን እውቀት ባወቃችሁ ልክ ሸጣችሁ ነው ገንዘብ የምታገኙበት። አንድ በሜዲካል ዶክተር የተመረቀ ሰውና ኦር ደግሞ አስራ ሁለተኛ ክፍል አቋርጦ ዲፕሎም ተምሮ የሆነ ነገር የሚሰራ ሰው እኩል አይከፈላቸውም። የሚያጠፉት ጊዜ ግን በስራ ላይ ሁለቱም ስምንት ስምንት ሰዓት ሊሆን ይችላል እና ስለዚህ የስራ እንትን የለም፣ ትልቅና ትንሽ የለም። የስራ ትልቅና ትንሽ አለ። እዚህ እንደኔ ወጣት የሆናችሁ በዚህ ተረት ተረት እንዳትሸወዱ። በጣም በተደጋጋሚ ተነግሮን ሰምተን ውሸት ሆኖ እውነት የመሰለን ነገር ቢኖር የስራ ትልቅና ትንሽ የለም፣ ሁሉ ነገር እኩል ነው የሚባለው ነገር ውሸት ነው። በቃ ሁሉም ነገር እኩል አይደለም። ሁሉም ነገር እኩል ቢሆን ኖሮ እኩል ዋጋ፣ እኩል ጊዜ፣ እኩል ብር ይኖራቸው ነበረ። ስለዚህ የመጀመሪያው ሁሉም ነገር እኩል ነው የሚለው ነገር ውሸት ነው። ሁለተኛው በአንድ ጊዜ ብዙ ነገር ማድረግ ይቻላል የሚለው ነው። ይሄም በተደጋጋሚ የሰማነው ውሸት የሆነ ግን እውነት ሆኖ የተቀበልነው ነገር ነው። በአንድ ጊዜ ብዙ ነገር ማድረግ አይቻልም። በአንድ ጊዜ ብዙ ነገር የሚያደርጉ ሰዎች በአንድ ነገር ኢፌክቲቭ መሆን አይችሉም፣ ወይ ደግሞ ብዙ ቦታ ስለሚረግጡ ውጤታማ መሆን አይችሉም። ይሄንን በአንድ ምሳሌ ላስረዳችሁ። ማይንዳችን ነው በጣም ብዙ ነገር በአንድ ጊዜ ያስባል። እንዲባደርግ ባደርግ እንደዚህ ባደርግ እንዲህ ቦታ እንዲህ ብገባ በአንድ ጊዜ ብዙ ነገር ምናምን አይደለም። በነገራችን ላይ አሁን በአንድ ጊዜ ሶስት አራት ስራ ሰራለሁ የሚሉ ሰዎች መጀመሪያ የጀመሩት በአንድ ነገር ነው። በአንድ ነገር ጀምሮ ለሁሉም ስራ ግን የየራሳቸው የሆነ ማናጀር ቀጥረው የየራሳቸው የሆነ ሰራተኛ ቀጥሮ የሚያሰሩ ሰዎች ናቸው። ሚዲያ ላይ ወጥቶ እኔ በአንድ ጊዜ አምስት ካምፓኒ ላይ ነው የምሰራው፣ አምስት ካምፓኒ ላይ አንዳንድ ሀሳብ የሚያስቡ ስለዛ ካምፓኒ ቪዥን የሚጨነቁ ስለ ሰራተኞቹ የሚጨነቁ ሊድ የሚያደርጉ ሰዎች አላቸው እንጂ እነሱ በአንድ ጊዜ ብዙ ነገር ማድረግ ችሎ አይደለም ስለዚህ እንደኔ ወጣት የሆናችሁ በዚህ ቃል እንዳትሸወዱ በአንድ ጊዜ ብዙ ነገር ማድረግ አይቻልም ሞንክ ማይንድ እና ሞንኪ ማይንድ የሚባል አለ ሞንኪ ማለት ሲቆጣ ታቋት አላችሁ። ከአንዱ ዛፍ ወደ አንዱ ዛፍ መዝለል፣ ሙዝ መንካት፣ ሌላ ነገር ወደዚህ ወደዛ፣ በቃ በአንድ ረጋ ብሎ አንድን ነገር ይዞ በዛ ነገር ኤክስለንስ ላይ መድረስ በዛ ነገር ኢፌክቲቭ መሆን የሚችል አይነት ማይንድ አይደለም፣ ሞንኪ ማይንድ የሚባል። ሞንክ ማይንድ ደግሞ የሞለክሴ ማለት በጣም የተረጋጉ ሰዎች ማይንድ ማለት ነው። ምራቃቸውን ዋጣ ያደረጉ አንድ ነገር በደንብ የሚያስቡ የነገሩን ጅማሬና ፍጻሜ መሀል ላይ ምን ሊገጥም ይችላል ኤቭሪቲንግ ፕላን አርጎ የሚነሱ ሰዎች ማለት ነው። ስለዚህ በአንድ ነገር ላይ ኮንሲስተንት ሆኖ ያንን ነገር እስከ መጨረሻው ድረስ ይዞ መሄድ የሚችሉበትን አቅም እንዲኖራቸው የሚያደረጉ ሞንክ ማይንድ ያላቸው ሰዎች ናቸው። የሞለክሴ ማለት ነው፣ የተረጋጋ፣ ረጋ ያለ ምራቅ ዋጥ ያደረገ በአንድን ነገር አድምቶ የሚሰሩ ሰዎች ማለት ነው። እና በያዛችሁት ነገር ላይ ውጤታማ ለመሆን ወይ ውጤትን ለማየት ዘሩ እንኳን ተዘርቶ ባቡ የሚባል እንትን አለ እና የሚተከል ዛፍ አለ፣ ወደ ቻይና ይሄ ሸምበቆ የሚመስል ነገር እና በጣም ለሰባት ነው ለአምስት አመት ነው አሉ ወደ ውስጥ ስር የሚሰደው። ከዛ አንዴ ካደገ በኋላ በቃ በጣም ሚሊዮነር ቢሊዮነር ነው የሚያደርገው ይባላል፣ እየተሸጠ ማለት ነው። እና ዘር እንኳን ተዘርቶ ይቆያል፣ በቃ ስር ሰዶ፣ ከዛ በቅሎ፣ ከዛ ተኮትኩቶ፣ ከዛ ታርሞ፣ ከዛ ታጭዶ ነው ፍሬው የሚታየው። አይታችሁ ከሆነ ለዘጠኝ ወር ነው። አንድ እናትም ደግሞ ልጅ በ ከሆዷ የምትይዘው ከዛ በኋላ ነው እንጂ በአንድ ጊዜ የሆነ ነገር እንዲሆን እዛም እዚህም፣ እዛም እዚህም፣ እዛም እዚም የሚሮጥ ከሆነ ውጤታማ ሊሆን አይቻልም። እና ስለዚህ ውጤት ማግኘት የምትፈልጉ ከሆነ የያዛችሁት ነገር ላይ አድምታችሁ ስሩ። ረጋ ብላችሁ ውጤቱን ጠብቁ። ፕሮሰሱን ተከተሉ። ከዛ ጥሩ ውጤት በዛ ነገር ብትወድቁ እንኳን በደንብ ሌሰን ተወስዱበታላችሁ። ለምን እንደወደቃችሁ ታውቁበታላችሁ። ከዛ እንደገና ስትነሱ በደንብ ፐርፌክት ሆናችሁ ትሰሩበታላችሁ ታቃታላችሁና እዚህ እዚያም እዚህ መዝለል በአንድ ጊዜ አምስት ስድስት ቦታ መነካካት ከመነካካት ይልቅ በአንድ ነገር ኢፌክቲቭ መሆን የተሻለ ነው። ስለዚህ በአንድ ጊዜ ብዙ ነገር የሚባለው ነገር በተደጋጋሚ የሰማነው ሌላኛው ሁለተኛው ውሸት ነው። ሶስተኛው ውሸት ዲሲፕሊንድ ላይፍ የሚባል ነው። በነገራችን ላይ ዲሲፕሊንድ ላይፍ ማለት ምን መሰላችሁ? ይሄ አንዳንድ ሰዎች ኮንሲስተንሲ ዲሲፕሊንድ ምናምን ሲሉ ትሰማላችሁ። ዲሲፕሊንድ ማለት በራሱ ሀቢት ነው የሚሆነው ኦር ደግሞ ልምድ ነው የሚሆነው። አንድ ነገር በተደጋጋሚ ካደረጋችሁ ሞቲቬሽናችሁ ኖረም አልኖረም፣ ወይዘውት ሞቲቬሽን አንድን ነገር በቃ ዝም ብላችሁ በተደጋጋሚ ካደረጋችሁት ዲሲፕሊንድ ሆናችሁ ማለት ነው። በነገሩ ያ ማለት ለነገሩ ፍላጎት የላችሁም ነገሩን ማድረግ አትፈልጉትም ግን ታደርጉታላችሁ። ይሄ ደግሞ ህይወታችሁን በጣም አስቸጋሪ ያደርጓል።

በመንግስት ስራ ላይ ያሉ አንዳንድ ሰዎች ሲያማሩ እንሰማለን። በጣም ነው የሚያማሩት፣ በቃ እንደዚህ እንደዚህ። ግን ይመላለሳሉ እዛ ቦታ ላይ። እዛ ቦታ ላይ የሚመላለሱበት ምክንያት ሞቲቬሽን ኖሯቸው አይደለም። መምህራኖች እኔ በጣም ብዙ ሰዎች ገጥሞኛል እና ለማስተማር ይገባሉ፣ ግን አይወዱትም ስራውን። የሆኑ ሰዎች ስራ ቦታ ይሄዳሉ፣ ግን ስራውን አይወዱትም። መሄዳቸውን አላቆሙ። ዲሲፕሊንድ ሆነዋል ማለት ነው ሰዎቹ፣ ስራው ላይ ዲሲፕሊንድ ናቸው። በሰዓታቸው ይገባሉ፣ በሰዓታቸው ይወጣሉ፣ ግን ሞቲቬሽን የላቸውም ስለዚህ ዲሲፕሊን ሰዎችን ደስተኛ የሆነ ህይወት እንዲኖሩ አያደርጋቸውም። በህይወታቸው ደስተኛ እንዲሆኑ አያደርጋቸውም። ልምድ ግን ሆኖባቸው እዛ ቦታ ላይ ይመላለሳሉ። የሚከፈላቸውን ደሞዝ ይቀበላሉ፣ ይወጣሉ፣ ይገባሉ። የቅጥር ስራ ላይ ያሉ ሰዎች በተለይ ለዚህ በጣም ጥሩ ምሳሌ ናቸው። እዚህ አንዳንድ ጊዜ ዲሲፕሊን ዲሲፕሊን ዲሲፕሊን የላችሁ ምናምን ሲባል ዲሲፕሊን ብቻውን ዋጋ የለው፣ ሞቲቬሽን ሲኖሮ ነው ደስ የሚለው። በቃ ግን እዛ ሞቲቫችሁ ያላችሁ ነገር ላይ ማለት ሞቲቫችሁ ያለው ነገር ላይ በጣም ፓሽናችሁ የሆነ በጣም የምትወዱት ነገር ላይ ነገሩን የምታደርጉበትን ሜቴድ ቢኖራችሁ ነው ደስ የሚለው። ዲስፕሊን ከሚሆን ይልቅ ሜቴድ፣ ነገሩን የምታደርጉበትን ነገር ብታውቁ፣ እውቀቱ ቢኖራችሁ፣ እንዴት እንደምታደርጉ፣ እንዴት እንደምታከናውኑ። ስለዚህ ሶስተኛው በጣም በተደጋጋሚ ተነግሮ ውሸት የሆነ ግን እውነት ነው ብለን የተቀበልነው ነገር የዲስፕሊንድ ላይፍ ነው። የዲስፕሊንድ ላይፍ ደስ አይለም። በቃ በቃ የልማድ ህይወት ነው። በቃ አይታችሁ ከሆነ አንዳንድ ልጆች ለምንድን ነው የምትማሩ ሲባል፣ እናቴ እንዳይከፋት፣ አባቴ እንዳይከፋው። ስለዚህ ውጤታቸው ምንም አይደለም ትምህርት ቤት ሄዶ መምጣቱን ነው በቃ። ለወላጅ ወላጅ ማየት የሚፈልገው ትምህርት ቤት ሄዶ መምጣቱን እንጂ የልጁ ውጤት የልጁ ፓሽን ምናምን የሚባል ነገር የለም። ዲሲፕሊን ኮንሲስተንሲ ነው በቃ፣ ነገሩን ጊዜውን ጠብቆ መመላለስ ነው። ጊዜውን ጠብቆ መመላለስ ብቻውን ደግሞ ውጤት አያመጣም። አንዱ በጣም የኔ ጄኔሬሽን የተሸወደበት ነገር ምንድን ነው? ዲስፕሊንድ ላይፍ የሚባል በጣም በብዙ የሚጨውለት ነገር ነው። እና እነዚህ ሶስቱ ነገሮች በደንብ እዩዋቸው። በተደጋጋሚ ሰምተናቸው ውሸት የሆኑ ግን እውነት የመሰሉን ነገሮች ናቸው ለማለት ፈልጋለሁ። አመሰግናለሁ።